ሁለቱም ዲን ናቸው በእያላችሁ በጥል ነገር ሰላም ነው አሸይና አሸይና አንድ ያላችሁ ሞኝላችኋለሁ። ብዙዎች ስትገቡ እንደው ልማዳችሁ ላይክና ሼር እያደረጋችሁ አሳቦቻችሁን ለብዙዎች አካፍሉ። ለዚህም ከሉ ቢአሙን ሰግናችኋለሁ። ዛሬ እድሜ ዜናችሁን ይዤ መጣሁ። እንግዲህ የተጣሰውን የተኩስ አቁም ነው። እንግዲህ በጠዋት የተሰማው ሰበር ዜና እጅግ በጣም ደስ የሚል ነው። ዓለም ሁሉ ተስፋ ያደረገውና ደስ ያሰኘው ነው። ጮራሽ የነዳጅ ዋጋ ሁሉ አራት በመቶ ቅናሽ አሳይቶ ነበር በአለም ገበያ ላይ እም እንግዲህ ምንድነው ከተስፋው የተገኘ አንደኛ ውጤት ነውና የሆነው ነው። እኔ በዚህ ተኩስ አቁም ሙሉ እምነት የለኝም። ምክንያቱም የዚህ ተኩስ አቁምም የዚህ ጦርነት ዋና ደራሲና ዳይሬክተር አሜሪካ በዶናልድ ትራምፕ በኩል ነው። ስለዚህ ደራሲና ዳይሬክተሩ ይሄን ተኩስ አቁምም ይሁን ጦርነት ለመጀመር ወይም ደግሞ ሲት ኮሙን ድራማ ለመቀጠል በፈለገ ጊዜ ሊቀጥል ይችላል የሚል ግምት አለኝ። አሁንም አንዱ አንዱን ለማዘናጋት የሄደበት ርቀት ሊሆን እንደሚችል ገምታለሁ። በተለይ በአሜሪካ በኩል ኢራንን ለማዘናጋት እና ተጨማሪ የመከላከያ ስርዓቶች በእስራኤል ላይ ለማድረግ ተጨማሪ መሳሪያዎችን በከፍተኛ ሁኔታ ለማቅረብ የተደረገ የማዘናጋት ስራ ይመስለኛል። ለክፉም ለደጉም ተኩስ አቆሞ መሆኑ ጥሩ ነው። ኢራኖችም የሚዘናጉ አይደሉም። እንደውም በእጥፍ እጥፍ እጥፍ ሀያ አራት ሰዓት የበለጠ ሌላ ዝግጅት እንደሚያደርጉበት እርግጠኛ ነኝ። ስለዚህ እስራኤሎችም እንደዚህ ዝግጅት ያደርጉበታል። ድራማው ግን መቆም አለበት፣ በተቻለ አቅም። በዚህ ጉዳይ ላይ እንዳልካቸው ጦርነት የሁለቱ አገሮች ብቻ አይደለም። ለኢራን ኒኩለር ቦምብ ሁሉ እንስ ቸው ምንድን ነው የምትፈልጉ? ምንድነው የአማራቸው ሁሉ እስከ ማለት የተደረሰበት ነው። ፓኪስታኖችም ቻይናዎችም ራሽያኖችም ሰሜን ኮሪያዎችም ረጃጅም እጃቸውን መዘርጋት የጀመሩበትና ነገርየው ላይ ቤንዚን ወደ መርከፍከፍና ወደ ሶስተኛ የዓለም ጦርነት ወደ መግባት የሚመስሉ እጅግ በጣም አስፈሪ አዝማሚያዎች ነበሩ። ዓለምን በኢኮኖሚም በማህበራዊም በፖለቲካ ጉዳዮች ወደ ቀውስ ይዞ እየሄደ ነው። ጭራሽ የራሽ ፕሬዚዳንት እነ ፑቲን ሁሉ ፈርቻ ያለው እየጸለይክ ነው የዓለም ጦርነት እንዳይመጣ በጣም እየፈራው እየተጠነቀቅን ጸሎት ላይ ነኝ እስከ ማለት ድረስ ተደርሶ ነበር። ለክፉም ለደጉም እንግዲህ ሰላም ለጊዜው መገኘቱ ጦር ነው። ተኩስ አቁሙ ተጥሶ እንኳን ከሞላ ጎደል ዛሬ ኢራንና እስራኤል ከሞላ ጎደል ከዚህ 10 11 ቀን የተሻለ ሰላም አግኝተው ውለዋል ነው የተባለው። ጭራሽ ኢራኖቹ የደስታ በዓል ለማክበር የአሸናፊነት ዱል ለማክበር ዝግጅት እያደረገ አንዳንድ ሰዎች ኢራን ምኑ ነው ያሸነፈችው ምኑ ነው ደስ የተሰኘችው የምትለዋላቸው ኢራን የተዋጋችው ከአሜሪካ ከእስራኤልና ከምዕራባውያን ጋር ነው ይህንን ገብታችሁ ጎጉል አርጋች ዜናዎችን ግራና ቀኝ አጣርታችሁ መስማት የምትችሉት ነው እስራኤልን ሶስትና አራት ዙር የመከላከያ ስርዓት ተዘርጉተላት አየሯ በሙሉ ከፍተኛ ጥበቃ የሚደረግለት በጀርመን፣ በፈረንሳይ፣ በአሜሪካ፣ በራሷ በእስራኤል እጅግ በጣም ከፍተኛ ጥበቃ የሚደረግለት የአየር ክልል የእስራኤል ክልል ነው። ይህን ሁሉ ጥሳ ነው ኢራን ያን ሁሉ መዓት ያን ሁሉ ወጀብና ውርጅብኝ ስታወርድ የነበረው ያን ሁሉ ነው። ስለዚህ አንድ ሀገር ነች። ስለዚህ ጀኔራል ልታጣ ትችላለች። አንድ ሰው አሸነፈው የሚባለው ከሰው ስላልሞተ የትኛው ሙጊያ ራሽያኖቹ ለምሳሌ ጀርመኖችን አሸንፈዋል በአንደኛ ዓለም ጦርነት በሁለተኛ ዓለም ጦርነት አሸናፊ ተብሎ የወጡ ሰዎች ጀነራሎቻቸው ሳይሞትባቸው አገራቸው ሳይውድምባቸው ቀርቶ አይደለም። እና ማሸነፍ የሚመስላቸው አንድ ሰው ሳይቆስል ሳይደማ፣ ላቡጠብጠብ ሳይን ዝም ብሎ ድል ይዞ የሚወጣ እንደዚያ የለ። ይሄ የመንደር ጸብ አይደለም። ጀነራል እኮ ተጎላል፣ አጎታ እኮ ተጎላል፣ አክስታ እኮ ተጎላል። እንዴት ነው አሸነፍን የሚልጥ የሚል አለ? ኤኒዌይስ፣ የሆነ ሆኖ በዚህ ጦርነት ኢራን አሸንፋለች ተብሎ የሚገመትበት ወይም ደግሞ የሚወሰድበት ምክንያት ሶስት አራት አሉ ለምሳሌ የመጀመሪያው የኢራንን የኒኩለር ፋሲሊቲዎች ሙሉ በሙሉ ማውደም ነው ማጥፋት ነው። ነገር ግን የዓለም አቶሚክ ኤነርጂ ተቆጣጣሪ እኔ አይመስለኝም፣ ወይም ደግሞ ኢራን በሚስጥር ኒኩለሮቻን በሌላ ቦታ ላይ እያብላላቸው ዩራኒየም በሌላ ቦታ ላይ ሰውራለች ወይ ደብቃለች። ምክንያቱም ይሄ ሁሉ ፍንዳታ ከደረሰ በኋላ አንድም ጨረራ የኒኩለር ምልክት ምንም አላየሁም፣ በፍጹም እምጢ ግባ ስምጥ፣ እኔ አላወቅኩም ነው ያለው የዓለም አቶሚክ ኤነርጂ ተቆጣጣሪ ነው እራሱ። አሜሪካኖችም ደግመን ደጋግመን መምታት አለብን የሚል ተሞክር ይዘው ነበረ። እሱም ሁሉ የተሳካ አይመስለኝም። በውድመት ደረጃ ሁለቱም አገሮች ወድማል። በውድመት ደረጃ ምናልባት የኢራን በእጥፍ ሊሆን ይችላል ብዬ አስባለሁ። እስራኤል በከፍተኛ ሁኔታ ወድማለች። ብዙ ንብረቶች ወድማል፣ ሰዎች ሞተዋል። ነገር ግን የኢራን ውድመት እና የሰዎች ሞት በእጥፍ ሊሆን ይችላል የሚል ግምት አለኝ። ሁለተኛ ከኒኩለር ፋሲሊቲ በኋላ ደግሞ ሁለተኛ የኢራን ከፍተኛ ስኬት ተብሎ የሚነሳው አሜሪካም ሆነ እስራኤል ወይም ደግሞ አጓረቻ የኢራንን መንግስት፣ የማውረድ ከፍተኛ ፍላጎትና ህልም ነበራቸው ደግሞ ደጋግሞ ደግሞ ደጋግሞ ተናግረዋል። ነገር ግን እንኳን የኢራንን መንግስት ለማውረድ ይቅርና የበለጠ የኢራንን ህዝብ አንዱነት ያጠናከሩበት ነው። ምክንያቱም የኢራን መንግስት ተቃዋሚዎች ሁሉ በዚህ ጉዳይ በዚህ ጦርነትና አግኝተነዋል ብለው ባሰቡት ድል አብረ ሰላምና ደስታ ላይ ናቸው ያሉት። ስለዚህ የበለጠ የኢራንን አንድነት ያጠናከረ ጉዳይ ይመስለኛል። ተቃዋሚዎቹ ሁሉ በዚህ ጦርነት ላይ ከፍተኛ ድጋፍ ሲያሳዩ እየነበረ ነው። ሶስተኛው ደግሞ በዚህ ጉዳይ ላይ የእስራኤልን ከፍተኛ የሆነ የመከላከያ ስርዓት እንዴት በቆላለ መስበር እንደሚቻል ኢራኖቹ በደንብ ያጠኑበትና ጭራሽ ለዓለም ሁሉ ያሳዩበት ነው። እንደምታውቁት እንግዲህ ኢራን የአርባ ዓመት ማዕቀብ አለባት። ወገቧ ጎብጦ አከርካሪዋ ተሰብሮ ነበር በማዕቀብ። ያን ሁሉ ማዕቀብ ተቋቁሞ እንዲህ አይነት እጅግ በጣም ውስብስብ የሆኑ ሃይፐርሶኒክ ሚሳኤል አሜሪካን ምራቅ ያስወጠኮን አምናረገ የላትም በነገራችን ላይ አሜሪካኖች እስካሁን ድረስ በሃይፐርሶኒክ ሚሳኤል ላይ የሚያደርጉት ጥናትና ምርምር አልተሳካም። በጣም በሚገርም ሁኔታ የሃይፐርሶኒክ ሚሳኤል ጉዳይ በከፍተኛ ሁኔታ ራሻ ቆጥሎ ደግሞ ቻይና ከሞላ ጎደል በአብዛኛው ደግሞ ኢራን በጣም እጅግ በጣም የተሳካላቸው ናቸው። በእርግጥ ሰሜን ኮሪያኖችን በዚህ ጉዳይ ላይ እጅግ መራቀቃቸው ዓለምን እጁን በአፉ እያስጫነ ነው። የሆነ ሆኖ በሃይፐርሶኒክ ሚሳኤል በባሎስቲክ ሚሳኤሎች የኢራን ከፍተኛ የበላይነት ዓለም አልጠበቅም። እውነቱ ለመናገር ራስ እስራኤሎችም አልጠበቁትም። እንደ አይታችሁታል የእስራኤሎ ጥቁላይ ንስሳን ኔታንያሁ ራስ ሁለት ሺህ ቦለስቲክ ሚሳይል አላቸው ብሎ በሁለተኛና በሶስተኛው ቀን ተመልሶ መጥታ በጣም ይቆርታ፣ የመረጃ ክፍተቱ ገጥሞኛል፣ 28 ሺህ ቦለስቲክና ሃይፐርሶኒክ ሚሳኤል ናቸው ያላቸው ብሏል። እንግዲህ በዚህ ሁሉ በማዕቀብ የተያዘች አገር ከዚህ ሁሉ ማዕቀብ በኋላ አገራቸውን በዛ ደረጃ አሰልጥነው አሳድገው አልፎ ተርፎ በዚህ ይህን የሚያክል መሳሪያዎችን በከፍተኛ ሁኔታ መታጠቃቸው በጣም የሚያስደንቅ ነው። በዓለም ላይ ደግሞ የማህበራዊ ሚዲያን በከፍተኛ ሁኔታ ተቆጣጥረው እውነት አለን የሚሉትን እውነት ለዓለም ለማስረዳት ይሄዱበት ርቀት እጅግ በጣም የሚያስቅም የሚያዝናናም የሚያስደንቀው ነው። እሱም ነገ ሌላ ፕሮግራም ይሼ የኢራን የማህበራዊ ሚዲያ እንቅስቃሴን ነገ ምናወራ ይሆናል። ለክፉም ለደጉም ግን እነዚህና እነዚህን የመሳሰሉ ስኬቶችን ኢራን አግኝታለች። በውድመት ደረጃ እንዳልኳችሁ ጦርነት ነው። እጅግ በጣም ሀያል የሆኑ አገሮች ከዚህ ከበስተ ጀርባ ያሉበት ውጊያ ነው። ስለዚህ ብዙ ውድመቶች፣ እጅግ በጣም ብዙ ውድመቶች፣ ከዚህ በላይ ውድመቶች ይጠበቁ ነበረ። ነገር ግን የአሜሪ ዶናልድ ትራምፕ እንግዲህ ይሄ ጉዳይ ፈራ ተባ እያልኩን እያሉ ነው የሚሄዱበት። ታውቃላችሁ፣ ጠዋት ሌላ፣ ከሰዓት ሌላ፣ ዛሬ ሌላ፣ ነገ ሌላ የማይገመቱ ጭራሽ ዓለም እንኳን የሚያውቃቸው በዚህ ነው የማይገመቱ የሆኑበት ምክንያት። አንደኛ በቂ መረጃ ካለመኖር ነው። በነገራችን ላይ ይሄ አይገመቴን እኮል የሚባለው በቂ መረጃ ማጣት ነው። ለምሳሌ ጠዋት የተናገረን ማታ እንዲነበር መረጃ ይሄ መረጃ ልክ አይደለም ካልክ የመረጃ ክፍተት አለ ማለት ነው። የውሳኔ በራስ የመተማመን ችግር አለ ማለት ነው። ውሳኔ ከዋዠቀ ሌላ ችግር አለ እና በተለይ እስራኤል ላይ አሁን ቁጣቸውን በጣም በጣም በጣም ጎንፍሎባቸዋል። ደደነ ወጠፋ ደድውንግ ነው ያሉት። ራስ ኤፍ ወርድ ሁሉ ተጠቅመዋል። በጣም ሰውዬ ኦፍ ነው የሆነው። በንድል ቦምባችን ሰብስቦ ጀቶቻችን ወደ ቤት ሰብስቦ በቃ በእርግጥ ተኩስ አቁሙ የጣሳቸው ሁለት ናቸው። ነገር ግን ያው እስራኤል ደግሞ ብለው እስራኤል ላይ ጦንከር አድርገው እየተናገር ነው ያለው። ይሄ ተኩስ አቁም መቆም አለበት። እኔ ምንጊዜም ይሄ ጦርነት የተጀመረበት አግባብ ልክ አይደለም ብዬ አምናለሁ። ይሄም አቋሜ ነው። ኢራን ኒኩለር ማብላላትና መያዝ የምትፈልግ ከሆነ ፓኪስታን እንደያዘችው፣ ህንድ እንደያዘችው፣ አሜሪካ እንደያዘችው፣ ጆርባ እንደያዘችው ኢራን ማትይዝበት ምክንያቱ ምንድን ነው የሚል ጥያቄ አለ። ስለዚህ በዚህ ምክንያት ጦርነት መከፈት አለበት ወይ የሚለው ነገር በጣም አስፈሪም አሳፋሪም ነው። ምክንያቱም እኛ ነገ መያዝ ብንፈልግስ አይበለውና ነገ ኬንያ መያዝ ብትፈልግ፣ ኢትዮጵያ መያዝ ብትፈልገው፣ ሱዳን መያዝ ብትፈልግስ? ስለዚህ ወይ ዓለም በሙሉ ከኒኮለር መጽዳት አለበት ወይ ዓለም በሙሉ ኒኮለር መታጠቅ አለበት። ያለዛ አንዱ አንዱን የሚያስፈራራበት ምክንያት እነሱ የዓለም ሀያላን ናቸው እንጂ የዓለም አምላኮች አይደሉም። የዓለም ሀያላን ማለት ትልልቅ ፎቅ አላቸው፣ አገራቸው ያምራል ብዙ ብር አላቸው ማለት ነው እንጂ አለምን ፈጥረዋል ጠፍጥፎ ይጋግረናል ማለት አይደለም። እና ይሄ አካሄዱ ኮንሶፕቱ በራሱ ተቀባይነት የሌለው ነው። ለምሳሌ ሰሜን ኮሪያ ኒኩለር ይዘሻል። ስለዚህ ከእኛ ጋር አትበይም፣ ከእኛ ጋር አትጠጭም፣ ከኛ ጋር አትራመጅም፣ ከኛ ጋር አትሰበሰብ፣ ገበያም ማንም ከእሷ ጋር እንዳትፈጽም። በጣም እኮ ትክክል አይደለም፣ ትክክል አይደለም። የዚህ ሁሉ ሰሜን ኮሪያ የሁሉ የምትቀጣ ማንንም ስለወረረች አይደለም የራሷ መሬት ተጎንጥሎ ደቡብ ኮሪያ ለብቻ ሰሜን ኮሪያ እንድትጎነጠል ሆነ፣ ከዓለም እንድትጎለል ሆነ። ምንም የበደሉት በደል የለም። ስለዚህ ደሴም ነው አንድ አይነት ሚዛን ነው ይዞ ነው የምንመጣው። ኢራንም በዚህ መልኩ ነው ጭቆና የሚደርስባት። ይሄ ትክክል አይደለም። በመጀመሪያ እስራኤልን ሰው ለመጠል አይደለም። በነገራችን ላይ አካሄዱ የዓለም መዋቅር ትክክል አይደለም የሚል ሀሳብ አለኝ እና በዚሁ ምክንያት ነው የተወሰነ ድጋፍ ለኢራን ያሳያቸው የሚመስላቸው ሰዎች ከኢራን አንፃር ሳይሆን በኔነት ስሜት እኛ ሲኖገ እጣፈንታችን ምንድን ነው ከሚለውም ጭምር መሆኑን መረዳት ያስፈልጋል። ኔ አሳብ ሲሞቻችን ላይክ አድርጉ፣ ሼር አድርጉ ወዳች አለው